ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃየት ተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፍና ግልጽ እንደሆነ ያሳይናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን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 የተበሉ ሲህሮች አጠቃላይ ዳሰሳ። ቶሎ ራሶን ይፈትሹ፣ ምልክቶቻቸው በኡስታዝ ኢብን አስለም። ብዙ ሷሂሮች የሚመርጡት ደካማ የማጥቂያ መንገድ ነው። በተጠራህበት ሁሉ ምግብ አታግበስበስ። የተሰጠሽን ሁሉ አትቢ። ሁሉም ስርዓት አለው። በረሱልና በሰሃቦቹ ያልተማረ ትውልድ አንሆን! እነኚህ በመብል ሚሰሩ ሲህሮችን የምንለይባቸው ምልክቶች ክፍል አንድ። ቀላል ያልሆነ ድንገተኛ ተቅማጥ፤ ይህም ሰላም በሆነበት ሰዓት ድንገት የሚጀምረን የበላናቸው ምግቦች በቤት ውስጥ ሆነው ሰላም እንኳን ቢሆኑ ይህ ተቅማጥ ይኖራል። ተቅማጡ ላይቆምም ይችላል፣ እስከ ሶስት ቀን ከዛም በላይ ልክ በወር አበባ ወቅት እጅግ በጣም የሚያሰቃዩ ህመሞችን መሰማት። ይህ አይነት ህመም ከዚህ በፊት ያልነበረ ሲሆን አሁን ግን ከምን ጊዜውም በላይ ይብሳል፣ ቤት ውስጥ ተቀምጠው እንዲያሳልፉም ያደርጋል። ብዙውን ጊዜ ከሴቶች ብልት ስር የሚመዘዙ ሲህሮች መኖር፣ ይህም እንደ ስሙ ዘግናኝ ነው። አንዳንዴ በክር መልክ ሲወጡ ያስተዋልን ሲሆን አንዳንዴ ደግሞ እጅግ በሚሸት ደም መልኩ ያለ ፔሪድ ጊዜ ይወጣል። ዶክተር ዘንድ መፍትሄ ያጣ ከፊንጢጣ ደም ወይም ክሮች መውጣት፣ ይህም የዚህ የተበላ ሲህር ምልክቶች ናቸው። በዚህ ወቅት እንደ ክር ተንጠልጥሎ የሚቀር ነገሮች ይኖራሉ። ብዙም ጊዜ የፊንጢጣ መድማት ይኖራል። ክፉ የሆድ ቁርጠት ይህ አይነቱ የሆድ ቁርጠት ብዙውን ጊዜ ከሱቢህ በኋላ ወይም ከኢሻ በኋላ የሚያስቸግር ሲሆን እጅግ በጣም የሚያምና በምንም ነገር ፋታ የማይሰጥ ህመም ነው። ተራ የማይባል ምሽትን እየጠበቀ የሚመጣ የራስ ምታት። ይህ የራስ ምታት እንደ ሌሎቹ የሱስ ራስ ምታቶች ሊመሳሰል ይችላል። በዚህ ጊዜ ብዙዎች ቡና ሲጠጡ የመንቃትና የመሻል አይነት ስሜት ይሰማቸዋል። ይህም ሌሊት የእንቅልፍ ማጣትና ህመም መልሶ ይዳርጋቸዋል። ርዕሱ ላይ እንደተገለጸው ምልክቶቹ የሚታዩባቸው ታካሚዎች የቀልብ ዶክተር ውስታዞችን እንዲሁም ዶክተሮችን ማማከር የምትችሉ መሆኑን ላሳወቅ እወዳለሁ። እንኳን ወደ ትክክለኛው የአፍያ ምንድር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይነ ናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክመው የሚድኑበት ነው።